ዝን ነገር ዛሬ የምሬ ነው ምላችሁ፣ የእኛ ቤተሰቦች አሳፍራችሁን አታውቁም በየሄድንበትና፣ በጣም በሚገርም ሁኔታ ሀይሚዬ ና ብሩኬ ያው ቲክቶክ ላይ መጥቷል እንደምታዩት ነው። ቪዲዮን አስገብቼላችኋለሁ። በጣም የምታሳዝን ሴት በስክሮን የተመታች እጇን ምጉራም ስለማይሰራ ያው እርዳታ ሊያሰባስቡላት ብራና ሀይሚዬ ከጓደኞቻቸው ጋር መጥተዋል። በጣም በጣም የሚገርሙ ልጆች ናቸው፣ ደስ ይላል። እኔ እኮ ለዚህ ነው ብሩኬ ና ሀይሚ ምለው ለዚህ ነው በጣም በሚገርም ሁኔታ ነው ይሄን ነገር ያደረጉት። ሁሌም ለሰው እንደቆሙ ለቤተ ክርስቲያንም ለማንኛውንም ሰው በቃ ለማበረታት ማንኛውንም ሰው ለማገዝ በጣም በቃ እንደዚህ ነው። ዩቱበር ማለት እንደዚህ ነው። ለሰው መቆም ማለት እውነት በጣም ነው ያስደስታችሁ ስላየዋችሁ በእንደዚህ አይነት ጉዳይ በጣም ደስ ብሎኛል። እግዚአብሔር እውነት አሁንም ይምላላችሁ ነው ምለው። ሴትዮም ተሽሏት፣ የእናንተ ስም ተጠርቶ እግዚአብሔር ሚመሰገንበት ጊዜ ይሁን ነው ምለው። እንግዲህ ዛሬ በቲክቶክ በጣም እኔ እንጃ ልብ በሚሰብር ሁኔታ ነው የመጡት። እውነት በጣም ነው ያዘንኩት። ሴትዮንም በጣም ነው ያዘንኩት። እንደዚህ ነው በቃ እንደዚህ ነው። ጀግኖች ናችሁ እናንተ። ትለያላችሁ እውነት ብሩክ ሀይሚ ጓደኞች፣ ትለያላችሁ። በሁሉም ነገር እንደሮጣችሁ፣ በሁሉም ነገር እንደደረሳችሁ ከሰፈር እስከ ውጭ ድረስ እየመጣችሁ እያመጣችሁ የምታበረታቱት ነገር ሁሉ ነገር እውነት እኔ በጣም ደስ ብሎኛል፣ ይሄን በማየቴ የእናንተ ደጋፊ ሁኜ የጨረቃ ፋሚሊ ደጋፊ ሁኜ በእንደዚህ አይነት ጉዳይ ለሚያበረታቱ ለራሳቸው ብቻ ሳይሆን ለሰው የሚቆሙ ልጆች ጋራ አብሬ በመሆኔ እናንተን በመደገፌ እናንተን በማድነቄ ምንም የሚጸጽተኝ ነገር በጣም አያምሰው ሀፒ እግዚአብሔር እንምላችሁ ለምን እንደ እናንተ ነቶችን በቃ ስላገኘሁ ስለማደንቃችሁ ስለ በእናንተ በቃ የእናንተን ነገር ስለምሰራ ሁሉ ኮርቼ ስለ እናንተ ማውራት እችላለሁ። ለምን እነዚህ ልጆች እንደዚህ እንደዚህ ያደርጋሉ እነዚህ ልጆች እኮ እንደዚህ እንደዚህ ያደርጋሉ ብዬ ስለ እናንተ ራሱ ማውራት እችላለሁ ማለት ነው። እንግዲህ በሃይሚና በቡሩኬ መጣ ነገር ማንንም አያፋ አያሳፍሩም ቡሩኬም ሀይሚም የቡሩኬም የሀይሚም ቤተሰቦች ጅንሴት እንደሚረዱት እንደሚረዷት እርግጠኛ ነኝ እነ ቡሩኬም እንረዳለን ብለዋል በጣም ደስ ይላል ሴትዮ መታከም ስላለባት ይዘዋት ዛሬ መጥቷል እግዚአብሔር ይስጥልኝ እውነት እኔ እንጃ ብቻ ቤተሰብም ብዬ ልንገራቹ እዚሁ ላሳያቹ በጣም በጣም የሚያሳዝን ነገር ነው ዛሬ የምሬን ነው የምላቹ የኛ ቤተሰቦች አሳፍራቹን አታውቁም በየየርንበትና ከታከመች እንደምድን ተስፋ ሰጥተዋታል። እና እባካችሁን ምነት የምረ ነው። እሷ ድና ማየት የሁላችንም ፍላጎት ነው፣ የሁሉም ሰው ፍላጎት ነው። የኔ ሩሩ የኔ ስስት የምትስስት ነህ ሩሩን ልብ ነጭ ነው እንደ ሁሉ ነገሩ ሀይሚ ምን ይፍቀድልን፣ ሁላችንም እናደርግ። ማግኘት የምትፈልጉ ከስር ዲስክሪፕሽን ላይ ባስቀመጠላችሁ ስልክ ቁጥር እየደወላችሁ ማግኘት ስላላችሁ ከታከመች የመዳን ተስፋ አላት እና ሁላችንም ተጋግዘን ተባብረን እናታችንን እናትርፋት። ለልጆቿ ስንል ያው ብዙ ሩጣ ያልጠገቡ ልጆች አሉ ና ይችን እናት እናትርፋት። ሙሉ የቀኝ እጇ ምግሯም ሙሉ አይሰራም እና እባካችሁን ተባብረን እናግዛት። ከተባበርን ማድረግ እንችላለን፣ ማሸነፍ እንችላለን፣ ማዳን እንችላለን። የአንድን ሰው ነፍስ ማትረፍ እንችላለን እና ውድ ቤተሰቦች እናግዛት። በጣም ነው የምታሳዝነው። እና ውዶቼ ዘር ሃይማኖት ምንም ሳይቆጥሩ እነዚህ ልጆች ማንኛውንም ዩቱበሮች እንኳን ስንት ዩቱበሮችን አመጥተው ያበረታቱ ልጆች ናቸው። የኔ ሩሮች የኔ ምስኪኖች፣ ለሰው አዛኞች፣ እኔ እናንተ ስለሆንኩ እናንተ ደጋፊ ደሰኛ ነኝ። እውነት በጣም ች ሴትዮ እንግዲህ በነ ቡሩኬ ስም ነው የመጣችው፣ በቡሩኬና በሀይሚ በጓደኞቹ ስም ነው የመጣችው። እንግዲህ እች ሴትዮ በደንብ ተረድታ በደንብ ድና፣ እንግዲህ እነ ቡሩኬም ደስ የሚላቸው፣ እኛም ፋሚሊዎች ደስ የሚለን ጊዜ እንዲመጣ እመኛለሁ ማለት ነው። በጣም እውነት እኔ ሳየው በጣም ነው ልቤ የተሰበረው ቪዲዮን ሳየው ማለት ነው። ሁላችንም እንግዲህ የቻልነውን ያህል ቡሩኬን እነ ቡሩኬን ለማስደሰት የቻልነውን ያህል ሁላችንም ብንረባረብ ደስ ይለናል ማለት ነው። ያው የእነሱ ፋሚሊ ስንሆን ደግሞ እኛም ጥሩ ነው መሆን ያለብን ጥሩ ነገር ስለሚያስተምሩ፣ አንደኛ በፍቅር ጥሩ ነገር ያስተምራሉ። ሰው በመርዳት ባለፈውም ለቤተ ክርስቲያን በጣም ብዙ ነገር ነው ልጆችን እያመጡ ማይችሉ ምንም በቃ ማቁት ዩቱበሮች እያመጡ እዚ ዩቱበር እያደረጉ በጣም ፌመስ እያደረጓቸው ብዙ ነገር እየሰሩ ነው ያሉት። እነዚህ ልጆች እግዚአብሔርን በጣም እኔ እንጃ እኔ ደስ ብሎኛል። በእንደዚህ ምክንያት ደግሞ ስለመጣችሁ በጣም እግዚአብሔርን በጣም ደስ ያለኝ በቃ ትለያላችሁ ነው ምለው። ሀይሚዬም ጎበዝ፣ እንደዚህ በቃ ሁሌም እንዲህ ስትሳተፉ ደስ ይላል። ዩቱበር ስትሆኑ፣ ቲክቶከር ስትሆኑ እንደዚህ ሰርተን ማሳየት ነው ያለብን እውነት በቃ እንደዚህ ነው ሰርተ ማሳየት ያለብን። ብዙ ቲክቶኮሮች እንዲሰሩሉ ብዙ ዩቲበሮች እንደዚህ ይሰሩ አሉ፣ ግን ከቡታጅራ ልጆች ከቡታጅራ ልጆች ነምበር ዋን ምላቸው ብሩኬና ሀይሚ ናቸው። ነምበር ዋን ምላቸው ማለት ነው። ሌሎችን አይቻቸው አላቅም። በእርዳታ ግን በእነዚህ ነገሮች ብሩኬ በውስጥም የሚረዳቸው ሰዎች አሉ። እሱንም ሰምቻለሁ። በውስጥ እግዚአብሔርን በውስጥ የሚረዳቸው ሰዎች አሉ፣ ብሩኬ ማለት ነው። እና የኔ ሁሉ ነገር ሰምቻል። በጣም ደስ ይላል። ብቻ ይመቻችሁ። ይህን ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያደረጋችሁ ቤተሰቡን ወዳቸዋለሁ። ቻው